ኢናፍ ይዚ ነው! ኢናፍ ይዚ ነው! ሰብን ደይስ ሌፍት! ሰብን ደይስ ሌፍት! የተማርነው ለባርነት አይደለም! የተማርነው ለባርነት አይደለም! ለአንተ ኑሮ ልጅነታችን ስንል እስከጥግ እንሄዳለን። ለአንተ ኑሮ ልጅነታችን ስንል እስከጥግ እንሄዳለን። ዋጋ አለው ታችን፣ ዋጋ አለው። ቤት ክራይ አይከብድም ለጤና ባለሙያ የጤና ዋስትና ይገባዋል። ሕይወት ስናድ እንኖረናል። አሁን ግን የራሳችንን ሕይወት ማዳን ይኖርብናል። ስራዬ አድካሚ ቢሆንም ደሞዜ ከአስር ሺህ ብር በታች ነው። የአእምሮ እርካታ አገኝበታለሁ። ሆኖም እርካታ ቤት ኪራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆችን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገን ይደረግልን። ከሰሞኑ ኢትዮጵያ ውስጥ ዶክተሮችና የጤና ባለሙያዎች የቅሬታ ድምፃቸውን በማህበራዊ ትስስር ገጾች እያሰሙ ይገኛሉ። ሰላም ጤና ይስጥልን። በብዕር ቲቪም ወቅታዊ ጉዳያችን ይህንኑ ጉዳይ ወደ እናንተ ለማድረስ ወደናል። አብራችሁን ቆዩ። የጤና ባለሙያዎች እንዲሁም ይህ ጉዳይ ይመለከተናል፣ በማለት ድምጽ የሆኑ ግለሰቦች በማህበራዊ ትስስር ገጾች ቅሬታዎቻቸውን እያቀረቡ እንዲሁም አስተያየቶቻቸውን እየሰጡ ይገኛሉ። እንደሚከተለው አሰናድተነዋል። ከተሰጡ አስተያየቶች መካከል ሰሞኑን አንድ ነገር በማህበራዊ ሚዲያ ሲዘዋወር አየሁ። ህይወት ስናደን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በማለት የተጀመረ የጤና ባለሙያዎች ድምፅ የሰርቫይቫል ጥያቄ ይመስላል ሲል የጀመረ አንድ ግለሰብ የሰጠውን እናገኛለን። እንደ ሐኪም በእያንዳንዱ የትምህርት ዓመታትና የስራ ጊዜ ለህይወታቸው ሳይሳሱ ለራሳቸው እየቀለጡ ሕይወት ሲያድኑ ኖረዋል። በእርግጥ የጤና ባለሙያ ህይወት ማዳን እርካታ ይሰጠዋል። ነገር ግን እርካታ ምን ይገዛል? በየቀኑ እየጨመረ ያለውን የኑሮ ውድነት በእርካታ አያሸንፈውም። ሌሎች ሲቪል ሰርቫንት የኑሮ ውድነት ማካካሻ ደመወዝ ጥናት ተደርጎበት ተግባራዊ ሆኗል። ከሲቪል ሰርቫንት ውጪ የፖሊስና የህግ ባለሙያዎች ደሞዝ ጥናት ተደርጎ ማሻሻያ እየተደረገ ይገኛል። ታዲያ የጤና ባለሙያዎች በጋራ የኑሮ ውድነቱ ገፈት ቀማሽ እየሆኑ ባሉበት፣ ማካካሻው በልዩ ሁኔታ እንደ ስራቸው ክብደትና እንደሚከፍሉት ዋጋ ተሰጥቶ ትኩረት ያላገኘው ለምንድን ነው? አንድ ቀን የጤና ባለሙያዎች ስራ ቢያቆሙ ምን ያህል ሕይወት ዋጋ ሊከፈልበት እንደሚችል የታወቀ ነው። ታዲያ ለስራቸው ሀገራችን የሰጠችው ዋጋ ከልፋታቸው አንጻር ሆነ ከኑሮ ውድነቱ ጋር የሚጣጣም አይደለም። በዚሁ ከቀጠለ የጤና ባለሙያዎች ሆነ ሆስፒታሎች ያለ ጤና ባለሙያዎች ባዶ እንዳይቀሩ እፈራለሁ። በቅርብ ጊዜ አንድ ሐኪም ጓደኛዬን ምኞቱን ጠየቅኩት። በየትኛውም መንገድ ከኢትዮጵያ መውጣት የሚል ምላሽ ሰጥቶኛል። አንድ ሐኪም በዚህ ልክ በሀገሩ ተስፋ የሚቆርጥ ከሆነ የጤና ባለሙያዎችም ሆኑ የጤና ሚኒስቴር ለባለሙያዎቹ በሀገራቸው ምቹ ሁኔታ ለመፍጠር መስራት አለባቸው ሲል አስተያየቱን ሰጥቷል። ዶክተር ሰላም ገብረ መድህን ትባላለች። ዶክተሯ በዚሁ ጉዳይ የግሏን ገጠመኝ አጋርታለች። ከተመረኩኝ በኋላ ዶክተርነቴን ትቸዋለሁ። እኔ ብቻ አይደለሁም። አብረውኝ ከተመረቁት በጣም የቅርብ ጓደኞቼ ከሆኑት ከስድስታችን መካከል አራታችን ስራውን ትተነዋል። ሁለቱ ደግሞ እየሰሩበት ይገኛሉ። የተው ነው ሙያውን ጠልተ ነው? አይደለም። ሰባት ዓመታትን ያለ እንቅልፍ ተምረን ሰባት ዓመታትን ስንት ችግሮችን አሳልፈን ከተመረቅን በኋላ በምናገኘው ገቢ ራሳችንን ማስተዳደር ስለማንችል ነው። አሁን ላይ እንደኛ አይነቱ ብዙ የተማሩ ዶክተሮችን እንዳናጣ እፈራለሁ። እንዲሁም ብዙ ዶክተሮችን ከማጣታችን በፊት ክፍያቸው እንዲስተካከል እንዲሁም የለፉበትን እንዲያገኙ እመክራለሁ ስትል በማህበራዊ ትስስር ገጿ ጠይቃለች። ሌላኛው አስተያየት ሰጪ በበኩሉ ይህ የኢትዮጵያውያን የሕክምና ባለሙያዎች ታሪክ ነው ሲል መረጃውን ይጀምራል። የአፍሪካ ዝቅተኛ ደሞዝ ከፋያ ሀገር ኢትዮጵያ፣ ስፔሻሊስት ሐኪም ወረሃዊ 120 ዶላር፣ አጠቃላይ ሐኪም 84 ዶላር፣ ነርስ 7 ዶላር ወረሃዊ ክፍያ ምትከፍል ብቸኛዋ ሀገር ኢትዮጵያ ራሱን ለቲቪ ሄፕታይተስ ቫይረስ ኤችአይቪና ሌሎች መሰል በሽታዎች አጋልጦ የሚሰራው ሐኪም የጤና ኢንሹራንስ የለውም። በትንሽ ክፍያ የሚሰራው የጤና ባለሙያ ለዚህ ሁሉ በሽታ ተጋልጦ እየሰራ የጤና መድህን እንኳን ተጠቃሚ እንዲሆን አይፈቀድለትም። ህይወታችንን ሲያድኑ ኑረዋል፣ አሁን ግን ህይወታቸውን ልናድንላቸው ይገባል። ይህን አስተያየት የሰጠው አብዱልሐሚድ ሸምሱ የተባለ አንድ የፌስቡክ ተጠቃሚ ነው። የጤና ባለሙያዎች ለፌዴራል ጤና ሚኒስቴር ይህንኑ ጉዳይ በሚመለከት ቅሬታቸውን የሚገልጽ ደብዳቤ አስገብተዋል። ባለሙያዎቹ ደብዳቤውን ለመጻፍ ስላነሳሳቸው ምክንያት ሲገልጹ ለብዙ ዓመታት ተምረንና ዋጋ ከፍለን ነገር ግን እየመራን ያለነው አሰቃቂና ሞራል ገዳይ ሕይወት ውስጥ ያሉትን ነባራዊና ተጨባጭ ሁኔታዎች ከግምት በማስገባት ነው ሲሉ ጀምረዋል። ከባዱን የህክምና ትምህርት ሌት ተቀን ተክተን ተምረን ተመርቀን በተለያዩ ቦታዎች ለተለያዩ አመታት ህዝባችንን ደከመኝ ሰለቸኝ ሳንል አገልግለናል። ይህም ሲሆን ለልፋታችን ተገቢውን ክፍያም ሆነ ጥቅማ ጥቅም አግኝተን ባይሆንም ለዚህ ያበቃንን የህዝባችንን አደራ እንዲሁም የሙያችንን ስነ ምግባር ግድ ስለሚለን እንደሆነ ሊታወቅልን ይገባል ሲሉ ዶክተሮቹ ባስገቡት ደብዳቤ ላይ ጠቅሰዋል። ሙያችን ከየትኛውም ሙያ ቢስተካከል ብሎም የሚልቅ ሆኖ ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰው በታች የሆነ ኑሮ እንድንኖር ተገደናል ሲሉም በምሬት ቅሬታቸውን አቅርበዋል። ለምሳሌም አንድ ሐኪም ሙሉ ጊዜውን ሰጥቶ እኩዮቹ ከሚያደርጉት ነገሮች ሁሉ ራሱን አቅቦ ትምህርቱን ቀን ከሌት ተከታትሎ ጨርሶ ሲመረቅ ጭራሹኑ በሚያሳዝን ሁኔታ ስለ ስራ ማግኘት የሚጨነቅበት ጊዜ ላይ ደርሰናል። በብዙ ፈተና ስራ እንኳን ቢያገኝ የመሰረታዊ ፍላጎቱን ማለትም ምግቡን እንኳን ለመሸፈን የሚያበቃ ደሞዝ አይከፈለውም። ሰው በጥረቱና በከፈለው መስዋዕትነት ልክ ሊካስ ሲገባው፣ በሀገራችን ግን በተስፋ መቁረጥ ውስጥ ሆኖ የሐኪም ራስን የማጥፋት ዜና እየተለመደ ሆኗል። መታከሚያ አጥቶ ሕይወቱ የሚያልፈውን የጤና ባለሙያ ቤት ይቁጠረው። የሀገራችንን የጤና ባለሙያና የህዝብ ቁጥር አለመመጣጠን እየታወቀ በዚህ አይነት ሁኔታ ኑሮን እንዲገፋ እንዲሁም በሚያክምበት ተቋም መታከሚያቶ ሲሞት ዝም ብሎ ማየት ትውልድ ይቅር የማይለው ስህተት ነው ብለን እናምናለን። ከየትኛውም ሙያ በላይ እየሰራን እኛ መስዋዕትነት እየከፈልንም ከሁሉም በታች እንድንሆን የተፈለገበት ምክንያትም እንቆቅልሽ ሆኖብናል ሲሉ የጤና ባለሙያዎቹ በቅሬታቸው አካተዋል። ይህ ሁሉ ችግር እንዳለ እየታወቀ ሚኒስቴር መስሪያ ቤቱ ትኩረት መንፈጉ በጣሙን አሳዝኖናል ብለዋል። ስለዚህም ሚኒስቴር መስሪያ ቤቱ በግልጽ የሚታየውን አሰቃቂና ከየትኛውም የዓለም ክፍል የጤና ባለሙያ የወረደና ሞራል ነኪ ኑሮ እንድንመራ የተደረገበትን ሁኔታ ትኩረት ሰጥቶ አይቶ ፈጣን ምላሽና መሬት ላይ የወረደ ለውጥ እንዲፈጥር በአጽንኦት እንጠይቃለን ሲሉም አቅርበዋል። ከጥያቄዎቻቸው መካከልም የተወሰኑትን እናድርስ። ጊዜውን ያማከለ የደሞዝ ጭማሬ እንዲደረግልን፣ የቤትና የትራንስፖርት አበል የተሻሻሉ በየደረጃው እንዲከፈለን፣ የትርፍ የስራ ሰዓት ክፍያዎች ጊዜያቸውን ጠብቀው እንዲከፈሉን ሲሉም የጤና ባለሙያዎቹ ሚኒስቴር መስሪያ ቤቱን ጠይቀዋል። ባለሙያው የጤና መድህን ስርዓት ተጠቃሚ የሚሆንበት ስርዓት እንዲዘረጋ፣ ሰላማዊ መስተጋብር እና ደህንነቱ የተጠበቀ የመማር ማስተማር እንዲሁም የስራ አካባቢ እንፈልጋለን። ባለሙያው የመኖሪያ ቤት መስሪያ ቦታ እንዲያገኝ ወይንም በረዥም ጊዜ ክፍያ ቤት የሚያገኝበት መንገድ እንዲመቻች፣ ባለሙያው ለዓለም አቀፍ ገበያ ብቁነታቸው የሚረጋገጡበት የፈተና ማዕከል በሀገር ውስጥ እንዲቋቋምልን ሲሉም ጠይቀዋል። ህይወት ስናደን ኖረናል። አሁን ግን የራሳችንን ህይወት ማዳን ይኖርብናል። የጤና ባለሙያዎች ድምፅ፣ ሁላችንም ለጤና ባለሙያዎችና ለዶክተሮች ድምፅ እንሁን። የብዕር ቲቪ ወቅታዊ መረጃችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን ይችላለን። ጤና ይስጥልን። የተማርነው ለባርነት አይደለም! የተማርነው ለባርነት አይደለም! ላንተ ልጅነታችን ስንል እስከ ጥግ እንሄዳለን።